ሰላም ጤና ይስጥልን። ውድ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። እንደ ወትሮው ይህን ማድረጋችሁን ቀጥሉ። ምክንያቱም የእናንተ ጉልበት ለእኔ ጉልበት እየሆነ ስለመጣ ዩቲቡም እንደምትመለከቱት መልካም ውጤት እያስመዘገበ በመሆኑ እጅጉን አመሰግናችኋለሁ። የእናንተ እያንዳንዱ እንቅስቃሴ ላይክ፣ ሰብስክራይብ፣ ሼር የምታደርጉት ግምት ውስጥ ይገባል። እያንዳንዱን እንቅስቃሴያችሁን ደግሞ መመልከት ስለምችልም በእርግጥም ውድ ቤተሰቦቼ ለማለት እደፍራለሁ። እጅጉን አመሰግናችኋለሁ። ዛሬ የሩሲያን ጉዳይ በስፋት የማስመለክታችሁ ይሆናል። የሩሲያ የድል ቀን እንዴት ይከብዳል ይከበራል በምን መንገድ ይከበራል የትኛው ሀገር መሪ ወይም ፕሬዝዳንት ሄደ በተለይም የቻይና ፕሬዝዳንት ሺ ጂንፒንግ ወደዛ መሄዳቸው ምን አይነት ትርጉም አለው የሚለውን በስፋት የማስዳስሳቸው ሲሆን የተለያዩ አለም አቀፋዊ ትርክቶች ምን ሊሆኑ ይችላሉ የእነ አሜሪካ የፖለቲካ ፍላጎት እንዲሁም የተለያዩ የዓለም ክፍሎች በምን መንገድ ጉዳዩን ይመለከቱታል የሚሉት በስፋት የሚዳሰሱ ናቸው የዓለማችን ፖለቲካ በተለያየ ቅርጽ የሚለካበት ጊዜ ከደረሰ ከመቼውም ጊዜ በላይ ዛሬ እንደሆነ በርካቶች የሚስማሙበት ጉዳይ ሆነዋል በተለይም ሁለተኛው የዓለም ጦርነት በኋላ ነገሮች መልካቸውን የለወጡበት መንገድ ለዚህ ማሳያ ተደርገው ይወሰዳሉ። የቻይናና የአሜሪካ ፖለቲከኞች የገቡበት የንግድ ውጥረት እንዲሁም ሩሲያ ያለችበት ፖለቲካዊና ወታደራዊ አቅጣጫ ምን ይመስላል የሚለው በርካቶችን እያነጋገረ የሚገኝ ጉዳይ ነው። ለዚህም ነው አለማችን ዛሬ ከትላንቱ አንዳች መፍትሄ ያስፈልጋታል በሚል በርካቶች በተለያየ አቅጣጫ የራሳቸውን የፖለቲካ መንገድ በመፈለግ ላይ የሚገኙት። ነገሩ ዛሬ ውስብስብ ነው ቢባልም ከትላንቱ ደግሞ ዛሬ አስቸጋሪ ሁኔታዎችን ለማርገብ የሚያስፈልጉ ዓለም አቀፋዊ አካሄዶች ፖለቲካዊ ብቻ ሳይሆኑ የሰላም መንገድም የሆኑ መምጣታቸው ተስፋውን ከፍ እያደረገው መጥቷል። ሁኔታውን በራስ መንገድ የመጠቅለል ፖለቲካዊ አካሄድ በምስራቁም በምዕራቡም ዓለም ቢኖር ዛሬ ግን አስታራቂ ኃይል ምድራችን እንደሚያስፈልጋት ከግራም ከቀኝም የሚወጡ መረጃዎች በመጠቆም ላይ ይገኛሉ። በሰው አልባ አውሮፕላን አሊያም ድሮን የታጀበው የሩሲያ የድል ቀን የዓለማችን ግዙፍ የፖለቲካ ማዕከል የቻይናው ፕሬዚዳንት ሺጂንፒንግ ሞስኮ የገቡበት ልዩ የፑቲን ቀንም ይሉታል። ግራ አጋቢው የ72 ሰዓታት ተኩስ አቁም በዩክሬንና በሩሲያ ጦርነት የታወጀበት ምዕራቡ የአምባገነኖች መድረክ ለዛውም የግንባር ቀደሞቹ የሽና የፑቲንም ይለዋል። የሶቪየቶች የድል ቀን በተለይም ለሩሲያ ታሪካዊነቱ የሚጎላው ግንቦት አንድ ፑቲን ግራ ያጋቡም ቢሆን ነገ በቀዩ አደባባይ ሲከበር በምክንያት ሆኗል። የተደረገው 80ኛው ዓመት አከባበር ባሻገር ማን ይገኛል የሚለው ደግሞ መነጋገሪያ ሲሆን፣ ሺጂንፒንግ ሞስኮ መግባታቸው የማይናወጠው የሌኒኖቹና የማዎቹ ትስስር እንዲሉ እያደረገ ነው። ፕሬዚዳንት ቭላድሚር ፑቲን እጅጉን በተዘጋጁበት የድል ቀናቸው ላይ ግዙፍ ወታደራዊ ሰልፍ የሚያደርጉ ሲሆን፣ የክብር ለዛውም ትልቁን ስፍራ የሚይዙት እንግዳቸው ሺጂንፒንግ መሆናቸው የምስራቅና የምዕራብ ዓለም አረዳድ ያለው የሁለተኛው የዓለም ጦርነት ውጤት መድረክ እንደሚያደርገውም ተጠቁመዋል። የተከበሩ ሊቀመንበር የተከበራችሁ ወዳጆች፣ የቻይና ጓደኞች ሁላችሁም ወደ ሞስኮ እንኳን ደና መጣችሁ ስል እጅጉን ደስ ይለኛል። ልክ ከአስርት ዓመታት በፊት እንደነበረው የሰባኛ ዓመት የድል ቀን ላይ ወስናችሁ እኛን ለመጎብኘት ስለመጣችሁ እንዲሁም ሰማነኛ ዓመቱን የድል በዓል ከእኛ ጋር ለመጋራት ከውጭ ኃይልና ከኒዮናዚዝም እንዲሁም ወታደራዊ ዝንባሌ ላይ አገራችን ባስመዘገበችው ድል ላይ ለመገኘት በመምጣታችሁ ትልቅ ደስታ ይሰማኛል። ሺ ጂንፒንግ የድል ቀኑን ጨምሮ በሞስኮ ለአራት ቀናት ይፋዊ የስራ ጉብኝት የሚያደርጉ ሲሆን ሺ ከፑቲን ጋር ያላቸውን የጋራ መተማመን የሚያረጋግጡበት በፈተና ጊዜ አብረው መቆማቸውን የሚጠቁምም አድርጎታል። ናዚ ጀርመን በሁለተኛው የዓለም ጦርነት ድል የተነሳበትን 80ኛ ዓመት እንደ ሞስኮ ቀዩ አደባባይ ማሊያ ክብረው እስኪባል ድረስ በሁራ ድምፁ ሙሉ ሞስኮውን በቴሌቪዥን ና በሌሎች የመገናኛ ስርዓቶችም አለምን የሩሲያ ጦር ያናጋታል። ለዛውም ነገ መልእክቱ ለምዕራቡ የሚሆን የወታደር ድምፅ የሁለቱ አምባገነኖች ጋብቻ በሚል እንደ ሲኤንኤን እና ዋሽንግተን ፖስት ያሉ የምራቡ ዓለም ሚዲያዎች ጎላ ያለ ጽሁፍ ይዘው ቢወጡም በተለምዶ ምስራቅ ዘመም ናቸው የሚባሉት ሚዲያዎች ደግሞ ፑቲን ቻይና ና ሩሲያ የማይታታው አገራት ናቸው አሉ በሚል ጥምረቱን ከፍ ያደርጉታል። ሺ አንድነታቸውን ለማሳየት በዚህ ሰዓት ወደ ሞስኮ ብቅ ማለታቸው ለዛውም ዶናልድ ትራምፕ አሜሪካ ትቅደም ላይ ዋሽንግተንን ፖሊሲዋን ባቆሙበት ሰዓት፣ እንዲሁም የዓለምን ጥምረት ባነቃነቁበት ወቅት አለፍ ሲልም ዋሽንግተን ከሞስኮ ና ከቤጂንግ ጋር ያላትን ትስስር አዲስ ቅርጽ ለማስያዝ የሞከረች ነው በሚባልበት ወቅት መሆኑ ትርጉሙን ከጉዞና ከድል ቀን ባሻገር ያደርገዋል። የቻይናው ሺ ሞስኮ ሲገቡ ሩሲያና ቻይና በደስታቸውና በመጥፎ ጊዜያቸው አብረ የቆሙ እውነተኛ ወዳጆች፣ መልካም ጎረቤቶች፣ አንዳቸው ለአንዳቸው አብረ የሚቆሙ ሊለያዩ የማይችሉ ማለታቸው በእርግጥም ቤጂንግና ሞስኮ ለመጥፋትም ለመዳንም በአንድ ጥምረት ውስጥ መሆናቸውን የሚጠቁም አድርገውታል። በከባዱ ድል የተመዘገበበትን ሁለተኛውን የዓለም ጦርነት ድል ውጤት ለመጠ ለመጠበቅ አንድ ላይ እንቆማለን፣ ጠቅላዮችን የጉልበት ፖለቲካን እንቃወማቸዋለን በሚል ሺ ጂንፒንግ ግልጽ የምዕራቡን ዓለም ፖለቲካዊ አካሄድ አውግዘዋል። ልክና ምክንያታዊ ዓለም አቀፍ አገዛ ስርዓት እንደሚያሻ ያሳሰቡት የኮሚኒስቱ ሺ ከፑቲን ጋር ወደፊት ፖለቲካዊ ውግንናቸውን አሳይተዋል። ሺ ጂንፒንግ የቻይና ሕዝብ አይበገሬ ነው በሚል ከሩሲያ ጋር ከዚህ ቀደም ማነጻጽራቸውም የሚዘነጋ አይደለም። የቻይና ህዝብ የትኛውም የውጭ ኃይል ጫና እንዲያሳድርብን እንዲያጠቃን፣ ባሪያ ሊያደርገን እንዲሞክር አይፈቅድም። ማንም ይህን ለማድረግ የሞከረ አንገቱ ይቀላል። የታላቁና ወርቃማው የቻይና ኮሚኒስት ፓርቲ ረዥም ዕድሜ ይህ የድል ቀለ ፕሬዚዳንት ቭላዲሚር ፑቲን ምክንያታዊ ሲሆን ዛሬም እንደ 1945ቱ የናዚው ሽንፈት እንዲሁም 1812 የፈረንሳይ ናፖሊዮን ውድቀት ሞስኮ በዩክሬን ጦርነት አሸናፊ ሆና ተወጣለች የሚል ወታደራዊና ታሪካዊ መልእክት ለጠላቶቻቸው ለመላክ ይጠቀሙበታል። በእርግጥም የሚያደርጉት ይሄ ነው ነው ከፕሬዚዳንት ሺ ጂንፒንግ በተጨማሪ የብራዚሉ ፕሬዚዳንት ሉዩስ ናሲዮ ሉላ ዳ ሲልቫ፣ የቪየትናሙ ቶላም፣ የፑቲን የቁርጥ ቀን ወዳጅ የቤላሩሱ አሌክሳንደር ሉካሼንኮ ግዙፉን በዓል ከሚታደሙ ውስጥ ናቸው። የቻይና ነጻ አውጭ ጦርም በዚህ የክብር ዕለት ላይ ከሚታደሙት መካከል ናቸው። ታዲያ ሰማንያኛው የድል ቀን በሞስኮ ሲከበር የዩክሬኑን ጦርነት ግምት ውስጥ አስገብቶ ሲሆን ፑቲን ለሰባ ሁለት ሰዓታት ይፋ ያደረጉት ተኩስ አቁም እኩለ ሌሊት ላይ ገቢራዊ ሆኗል። ፑቲን ይህን ያደረጉት በዓለም መድረክ ላይ ወታደራዊ አቅማቸውን ያለምንም ስጋት ተአምር ሊያሳዩ አስበው፣ በዛውም ለሰላም ቁርጠኛ ነኝ ለማለት፣ እንዲሁም ትራምፕን ሊያታልሏቸው አስበው ያደረጉት ነው በሚል በምዕራቡ ተቀባይነት ባይኖረውም ፑቲን ግን ወስነዋል ከሶስት ቀናቱ ተኩስ አቁም በኋላ ታይቶ የማይታወቅ የቦምብ ናዳ በዩክሬን ላይ ለማውረድም ወታደራዊ ዝግጅቱ እንዳላቸው ያትታሉ። የጀርመን፣ የብሪታንያና የፈረንሳይ ፖለቲከኞች ዘለንስኪም ቢሆኑ ፑቲን ለሶስት ቀናት ችላ የሚሉትን ጦርነት ለማካካስ አደገኛውን ጥቃት ሊከፍቱብን ውጥኑ አላቸው የእሳቸው ባህሪ መች ጠፋኝ እያሉ ይገኛል። እኛ ለወሳኝ የውጭ ፖሊሲ መድረኮች ስብሰባና ድርድር እየተዘጋጀን ነው። ቁልፉ ጉዳይ ግን አጋሮቻችን ሩሲያ ላይ ጫና ያደርጋሉ ለሙሉ የተኩስ አቁምና ለቀጣይ መረጋጋት የሚለው ይሆናል። ከዚህ ጦርነት ሙሉ ለሙሉ ለመውጣት መንገድ የሚያፈላልገውን ማለታችን ነው። በአሁኑ ሰዓት ማንም እንዲህ አይነት ዝግጅት ከሩሲያ በኩል መኖሩን እያየ አይደለም። ናፋኪ በትልቁ የድል ቀን ላይ የሚገኙ መሪዎች ለሚደርስባቸው የትኛውም አደጋ ከይቭ ኃላፊነት አትወስድም በሚል ቢያስፈራሩም የቻይናው ሺ ሳይቀሩ ክሬምሊን መገኘታቸው ጉዳዩን ውስብስብ አድርጎባቸዋል። የሩሲያ ጦር በ24 ሰዓታት ውስጥ ብቻ 500 ሰው አልባ አውሮፕላኖችን በሞስኮ መጥቶ መጣሉን ማሳወቁ በእርግጥም ዘለንስኪ ወታደራዊ ሰልፉን ጫና ውስጥ ሊያስገቡት እንደሚችሉ ፍንጭ ይሰጣል። ግንቦት አንድ ሩሲያ ከምታከብራቸው በዓላት ግዙፉ ሲሆን ናዚ ለሶቤት እጅ የሰጠበት በመሆኑ ወታደራዊ እርምጃዎችን ሲል ፑቲን ለማስተካከል ይጠቀሙበታል። ከናዚ ግንዛቤ ነጻ ዓለም ያሻል በሚል ፑቲን የዜሌንስኪን መንግሥት ለማጥፋትም ጥረት ላይ ናቸው በሚል ይወነጀላሉ። የናዚው ድል ላይ ሞስኮ ብቻ ሳትሆን በርካቶች ያከብሩታል። ድል በአውሮፓ ቪኢደይ በሚል በሁሉም ግንባር የተሸነፈበትን ቀን ከሩሲያ ቀደም ብለው እንደየ ሀገራቱ የድሉን አረዳድ እንደሚያከብሩት ይታወቃል። በእርግጥ ጉዳዩ ከሞስኮ ሰዓት አቆጣጠር ጋር የሚተሳሰር ቢሆንም እለቱን ሩሲያ በተለመደ ወታደራዊ ጡንቻ ማሳያ መድረኳ ቀዩ አደባባይ እንደምታከብረው ቢታወቅም ሺጂንፒንግ ሞስኮ በኪየቭ ላይ ጦርነት ካዘመተች በኋላ ለሶስተኛ ጊዜ ወደ ክሬምሊን ሲጓዙም ሆኗል። በእርግጥ ነገሮች ከትራምፕ መምጣት በኋላ ላለፉት ሶስት ወራት መለውጣቸው በተረጋገጠበት ጊዜ የተደረገው የሺ ጉዞ በትልቁ መድረክ ከመገኘት በላይ ነው። የዋሽንግተን ታሪፍያና ወጣት ቤጂንግ የንግድ ጦርነት ለማስታገስ ምርጫዋ ሞስኮ ሆነለች። በንግድ ፕሬዝዳንት ፑቲን ትራምፕን መተካት የሚችል የኢኮኖሚ አቅም ባይኖራቸውም በጥምረት ስም ከወታደራዊ እስከ እጅ አዙር አጋር ማብዣ መንገዳቸው ሺጂንፒንግ ሪቲንግ ያድርጓቸዋል። የአሜሪካና የሩሲያ ኢኮኖሚ የሰማይና የመሬት እስከሆነ ድረስ በ2023 የዋሽንግተን ጥቅል ምርት እድገት ጂዲፒ 27.72 ትሪሊዮን ዶላር ሲሆን የሞስኮ ደግሞ 2.021 ትሪሊዮን ዶላር እንደነበር የሚዘነጋ አይደለም። ለዚህም ነው የማይገናኙ የኢኮኖሚ ባለቤቶች የሚባለው። ነባር ወዳጆች ቤይጂንግና ሞስኮ የዓለም አቀፉን ስርዓት በጋራ ለመጠቅለል አስበዋል። ሺጂንፒንግም ሩሲያን ሲጎበኙ 11ኛቸው ሆኗል። ሁሉን አካታች ዓለም ቻይና ትፈልጋለች። ፕሬዚዳንት ፑቲን ሽን የተከበረው ወዳጅ እንኳን ደና መጡ በሚል አሞካሿቸው የሚሉት መረጃዎች የምዕራቡን ዓለም ስጋት የሚያሳድጉ ሆነዋል። እኛ የጋራ ግንኙነታችንን እያሳደግን ሲሆን ለሁለቱም ሀገራት ህዝቦች ተጠቃሚነት እንጂ ማንንም አንጎዳም። ግንኙነታችን እኩልነትና የጋራ ተጠቃሚነት ላይ መሰረቱን ያደረገ ነው። የአጭር ጊዜ ነገሮችን ብቻ ግንዛቤ ውስጥ ያስገባ አይደለም። ትስስራችን የመልካም ጉርብትና ግንኙነት ወዳጅነትን ማጠናከር እንዲሁም ትብብርን የማስፋት ፍላጎት የሩሲያና የቻይና ህዝብ ሪፐብሊክ ስልታዊ መስተጋብር ምርጫ ነው። በተለይም ሺ ጂንፒንግ ፑቲን የታዳጊ ሀገራትን መብት እንዲከላከሉ አሊያም እንዲጠብቁ ጥሪ ማቅረባቸው አዲስ ያለም ስርዓትን ቢችሉ በራሳቸው ካልሆነም በብዙ አለም የማስቀጠል ውጥን እንዳላቸው የሚጠቁም ያደርገዋል። የሰባት አፍሪካ ሀገራት መሪዎች አሊያም ተወካዮች በድል ቀኑ ላይ የሚገኙ ሲሆን የኢትዮጵያው ፕሬዚዳንት ታየ አዝቀ ስላሴ፣ የቡርኪና ፋሶ ፕሬዚዳንት ካፕቴን እብራሂም ትራውሬ፣ የጊኔ ቢሳው ፕሬዚዳንት፣ የግብፁ ፕሬዚዳንት አብደልፈታህ አልሲሲ፣ የዚምባብዌ ፕሬዚዳንት ኢመርሰን ምናንጋጓ፣ የኮንጎ ሪፐብሊክ በድል በዓሉ ላይ የሚገኙ ናቸው ተብለዋል። የኤዥያ ፓስፊክ መሪዎች የጸጥታ ስጋት በትራምፕ መምጣት እንደተደቀነባቸው እያወቁ ቱጃሩና የአሜሪካውያንን ቀልብ እንዴት መያዝን ጠንቅቀው የሚረዱትን መሪ በእርሶ አገዛዝ ሁሉም ነገር ሰላም ይሆናል በሚል እንኳን ወደ ነጩ ቤተ መንግስት ዳግም መጡልን ብለዋቸዋል። ያው ስጋትም ፍርሃትም መለማመጥም አይነት መሆኑን ለመገንዘብ አያዳግተም። የትራምፕ የውጭ ፖሊሲ ማን ላይ እንዳነጣጠረ እየታወቀ የሚያደርጉት ነው ተብሏል። የሩሲያው ፕሬዝዳንት ቭላድሚር ፑቲን መልእክታቸው ለትራምፕ ምን ይሆናል የሚለው ደግሞ አለም ስትጠብቀው በዚህ አጋጣሚ ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝዳንት ሆኖ በመመረጣቸው እንኳን ደስ አላችሁ ለማለት እፈልጋለሁ። ከዚህ ቀደም እንዳልኩት የአሜሪካን ሕዝብ ይስማማኛል ብሎ ከመረጠው የአሜሪካ መሪ ጋር አብረን እንሰራለን። በእርግጥም በተግባር የሚሆነው ይህ ነው። እንደምታውቁት እንዴትም ትራምፕን ልታስቧቸው ይችላል። መጀመሪያ ፕሬዚዳንት ሲሆኑ ስለ ፖለቲካ የሚያውቁት ነገር የላቸውም ነጋዴ ናቸው ይባሉ ነበር። እናም ስህተት ይሰራሉ የሚሉ ነበሩ። አንድ ነገር ልነግራችሁ ፈልጋለሁ። የትራምፕ ባህሪ ተመክሮ ይመስጠኛል። ጀግና ሰው ወደ መሆን ተለውጧል ፑቲን ከሶቪየት መፍረስ በፊት በኬጂቢ ኦፊሰርነት በምስራቅ ጀርመን ከ1999 ወዲህ ከቢል ክሊንተን እስከ ጆርጅ ቡሽ ከኦባማ እስከ ትራምፕ ከባይደን እስከ ድጋሜ ትራምፕ ድረስ አንዴ ጠቅላይ ሚኒስትር ሌላ ጊዜ ፕሬዝዳንት እየሆኑ አምስት የአሜሪካን ፕሬዝዳንቶች ያዩ በመሆናቸው የአሜሪካን ፖለቲከኞች ይረዷቸዋል